እንግዲህ ቲናን ገድል ኳት ቲናን ሞተች እያለ ይገኛል። እንግዲህ ቲናን አንቋት ነበረ፣ ራሷን ስታወርቃለች ገድል ኳት እያለ ነው ካሌብ እንግዲህ ሞት አያንሳትም ላይ ቲና ማለት ነው። ግን ደግሞ ብሩክ ችግር ላይ መውደቅ የለበትም ቤተሰብ ቡድን በዚህ ዘመን እንደዚህ ይደረጋል። እንግዲህ ዳንኤል በህጁ ላይ ብጠፋበትስ እንዴት፣ እንደዛ ያደርጋል ካሌብ እያለ ሲለው ለአባቱ ለካሌብ አባት ማለት ነው። እሱ ደግሞ ምን ያርግ ብለ ነው፣ ያንተ እህት እኮ የሚገባት ልጅ አይደለችም ሲሉት፣ እንዴ ሞትን ትገድፋለን እንደ አባዬ ሲለው በንግግር መተማመን እያለ ሲል ማን በንግግር ያምናል ብለህ ነው ብለው አስደንግጠውታል። እንግዲህ እቺ ጦሰኛ የሆነች ልጅ እኔም ያሳዝነኝ፣ እስር ቤት ሊወረወር የነበረው ልጄ ነው ሲሉ በጣም ደንግጧል። ከይሄ ያው በጀመራው እጁ አንተንም እንዳይጨመረ ዳንኤል። ስለዚህ በሰው ቤት ድርቅ ብለህ አትቀመጥ ውልቅ ብለህ ወጣ እያለችውን ውቶት ግን እሱ የሚሰማ ነገር አይደለም። ከሚገርማቸው ነገር እንግዲህ መንቃታቸውን እያወቀ ግን ሰው ቤት መውጣት አልፈለጉም። እሷም እሱም ድፍረት ነው። በጣም ድፍረት ከሆነ ደፋር አንተ ምን ያለብኝ እየፈለክ ነው? አሁን እየፈለኩ ከዚህ በላይ በቦታ ማድረግ ያለበት፣ እንግዲህ አባዬ ብዙን አሰቃይታችሁታል። እንግዲህ ቤት ብፈልግ ይሻላል። ብዙ ነገር አድርገሃል አረመኔ ብሎ ሲያስብ አባቶች ምን አደረግኩ እኮ እንግዲህ፣ ልጅን ችግር ውስጥ አታስገቢው ሲላት ማለት ነው። እኔ አይደለሁም ልጅህን ችግር ውስጥ ያስገባሁት እሱ ነው። እወድሻለሁ ቢልሽም ልጄ ሰክሮ እንጂ በሰላሙ አይደለም። በፍጹም አንቺን አፈቅርሻለሁ እወድሻለሁ ብሎ አያኖርሽም እያለ ይገኛል። አባት ነው እንግዲህ። እኔ ሳልገላቸው አልወጣም። አሁንም የሚጀምረው ከአባትየው ነው እያለች ነው ይቺ ቲና በጣም ታስፈራለች። አደገኛ ልጅ ናት ማለት ነው። ወይ ሁሉንም ላይ ታስ ጀመሪያ ልጅ ምን አለው ዋናው ሰውየው ጋር ነው። ታዲያ መጀመሪያ ሰውየው አታገቢም ነበር። ካሌብ ተማሪ እያለ ነበር ሚሽ የሞተችው። ከዚያን ጊዜ በኋላ ይ አላገባ ከሰውየ ማንነት አንጻር አሁን ቀንድ ያለው ሴጣ ሆነ እየመሰለ ነው። ዋካ ትመጻደቅ ደግሞ ይህንም ቦታ እንዴታወቀው? አይ እንደ አጋጣሚ ኮሳልፍ ነው። ምን ነው ታገኛ እየፈለግኩ ነው። ጠንግራ ፈለ እሺ አባዬ፣ ግን የዚህን ያህል ምነው ነው አባዬ ምን አልባት የነበረ ጊዜ ነበረ ብታስታውስ ተወደኝ ነበር እንግዲህ አባዬ ታማ በነበረ ሰዓት ያለውን ነገር ብታስታውስ እኮ ተወደኝ ነበር ሲለው እርግጠኛ ነህ እኔ ግን ያንን ነገር ማስታወስ አልፈለገም እያለ ነው የካሌብ አባት ማለት ነው ይህን ምን እንግዲህ መጽሐፍ ከስክንቆጭ ብለህ አንበብ ያለበለዚያ ወክ አርግ ብሎ ሂድልኝ ብሎታል፣ ማለት ነው በተገለባባጭ ቋንቋ። እንግዲህ ካሌብ ካሌብ አልኩኝ እንደ ዳኒኤል መንገዱን ቀጥሏል ማለት ነው። እንግዲህ ይች ቲና የምትባል ሰው ለገዳ የአራት መቶ ሀምሳ ሺ ብር ክፍያ ክፍላለው ብላ ተዋውላለች በባንክ ልላክለስትለው በካሽ ነው የምቀበለው አለ። እንዴት ለመነ ስትለው እኔ ችግር ውስጥ ትገባ መኘሻ ደት ትፈልጊያለች ስራውን ሳፈልጊ ደህና ዋዬ ሲላት፣ በቃ ቁም ብላ እንግዲህ እየተዋዋለች ነው ማለት ነው። ማፊያዎች ጋር ሰላምሚኮ ሪ ማ ያገባል ብዬ ሳይሆን ስነሳ ሰለሚያዞሪ ነው ሰሚያለ አሁንም ቢሆን ጆሞች ስነሻለች እንጂ ከዚህ በት እንግዲህ ካሌብ ጠልቼሻለው፣ አልፈልግሽም፣ ካሁን በኋላ እባክሽ ጭልኝ ብላትም፣ እሷ ግን ስነሳ እያዞረኝ ነው፣ ስለዚህ እስከምሻሌ ድረስ እዚሁ ቤት እቆያለው ብላ እንግዲህ አልጋው ላይ እየተንፈራሰሰች ትገኛለች። ስራ እንደምትማግጭም ነግሬያታለሁ፣ ሲል ከማን ጋር ብላ አደነግጥም። እንግዲህ እሱን ቀስ ብለን እንደርስበታል አለ። ወይኔ ቤተሰብ፣ አባትየው ጠፍቷል። አባትየውን አስገድዳው አይሆን እንጂ ምክንያቱም የምጀምረው ከአባትየው ነው ስትል ነበረ። እንግዲህ ቴና እና ካሌ በጣም ተጨንቀዋል። ያሉትን ጓደኞች በሙሉ ጠይቀዋል፣ ቢሮም ጠይቀዋል። ይህን ለምን ያሉኛሉ? እንግዲህ ጥርጣሬያችን በሙሉ ትክክል አይደለም። ሲጨነቁ አስገድለው ነው ብዬ ነበረ። አባትየው ግን በምሽቱ ከች ብለዋል። ሁሉ ነች አስጨነቅ። ለምን ትጨነቃለችሁ? እንግዲህ ቤቱ አስጠልቶኛል። ከዚህ በኋላ ግን አምሽቼ ነው የምመጣው እስካላስወጣችሁልኝ ድረስ ብሏል። የካሌብ አባት በጣም ተጨንቋል። በጣም ከባድ ነው፣ ነገሮች እየከበዱ መንገድ እየሄደ ነው። አባዬ ፖሊስ ጠርቶ ሊያስወጣ ይችላል። አንተ አባዬ በፖሊስ ጠራርጎ ሊያስወጣን ይችላል ሲላት፣ ሚስትህ እኮ ነኝ ይሻለኝ እና በደንብ ያወጣለሁ ስትለው፣ እንዲህ ለእኔ እንጂ ሚስትነትሽ እኮ ላባዬ አይደለም ብሏል። አሁን ጥሩ ጊዜ ነው። እንግዲህ ይቺ መናጢ የሆነች ቲና ማለት ነው። ገንዘቡን ከፍለዋለች። የተነጋገሩትን ሰምታችሁታል። በጣም ያሳዝናል። አሁን ጥሩ ሰዓት ነው። ሰውየው አምሽቶ እየገባ ነው። እስከ አራት ሰዓት ድረስ ብላ የካሌብ አባትን ፎቶ አሳይታለይ ማለት ነው። እንግዲህ ትንፍሽ ካልሽ አንቺም ሆነ እኔ እስር ቤት እንወረወራለን። እኔ እስር ቤት ከተወረወርኩ አንቺንም ይዤሽ ነው የምወርደው፣ ብሏታል። እንግዲህ ይቺ ቲና ማለት ነው። መኝታ ቤቱን መከዳውን አስተካክላ ሰው የተኛ አስመስላ እንግዲህ እሷ ወታ ማፊያ ጋር እየተዋዋለ ትገኛለች። ከዛ በኋላ አንቺ አምሻ እስካሁን ተኝተች ነው ብሎ እንግዲህ ብርድ ልብሱን ሲገልጠው ያኔ ማለት ነው እሷ የለችም። ትሁት መሆነ ነው ስትለው፣ ምንም አልሆንኩ፣ ማንረብሻት እንውጣ ብሎ እንግዲህ ምንም እንደማያቅ ሰው ወጣ ማለት ነው። እንግዲህ ከኔ ለምን ትደብቅኛለች? ለምን አነግርኝም ቢላት፣ እሷ ግን ትንፍሽም አላለችም ቴና በሚገርም ሁኔታ ሁሉንም ነገር እየደበቀችው ነው። እንግዲህ ግን የካሌብን አባት ቢገሉ ግን ያሳዝናል የምር። ስለዚህ ለማን ነው የሚለቀልቅ ው ትሁትን እንግዲህ ለቴና ነው ስትለው ወደ እርሻ ታዘንሽላት ማለት ነው ሲላት እኔ አልወዳትም፣ አላዝንላትም ግን እንደ ሰውኛ ግን እዚሁ እንዳሞት እንዳልጠየቅ ብዬ ነው እያለች እንግዲህ ምግብ እየለቃለቀ የትገኛለች እንግዲህ ትሁት ምግብ አንጥታልሻለች ሲላት ልትመርዘኝ እንዳይሆን ስትለው ለመመረዙማ አንቺ የተሻልሽ ነች ስላት፣ በጣም ተቆጣች። ከዛ በኋላ አራሳሽ ወንድ ገለሽ ነበር እኮ እያላት ነው። እንግዲህ ካሌብን ነይ ውጭልኝ ሲላት እያዞረኝ እኮ ነው ስትለው፣ እኔም በአንቺ ጉዳይ እየዞረብኝ ነው ራሴ ብሎ እጇን ይዞ ወደ ውጭ አስወጥቷታል። ክፍሉን አስወጥታል። እንግዲህ ቤተሰብ ገላውታ አይሆን እንጂ አሁንም የካሌብ አባት ቤት አልገባም። ካሌብም ችንቲና የምትባል ልጅ ጎትቶ አስወጥቷታል። የሚገርም ሁኔታ። እሷ ግን የምትወጣ ልጅ አይደለችም። በር ላይ እንኳን እንደዛ አርገው ቢጥሏት በር ላይ፣ በረንዳ ላይ የምታድር ልጅ ሳኮናቀርም ወይኒ ቤተሰብ እንግዲህ የካሌብ አባት ሲገባ ይሄ ብር የተከፈለው ልጅ እየተከታተለው ይገኛል። ወይኔ ያግድሉት እንጂ ሽማግሌውን ሆን ቱ አስር ሰዓት አካባቢ ከምሽቱ ነው በጣም አራት ሰዓት በኢትዮጵያ አቆጣጠር ማለት ነው። በጣም ደብዝዟል። ጨለማ ተላብሶ እንግዲህ የአባባን እየተከተለ የካሌብን አባት እየተከተለ ነው ያለው። ይህ ሽማግሌውን አነቁት፣ ቤተሰብ ያው እንግዲህ የአንገቱን ከወደኋላ አንቀው አቋረጠ ማለት ነው። ይቺ ትሁት ቲና፣ ማለት ትሁት አልኩኝ ቲና፣ ተረገመች እርጉም መጥፎ ነገር ቤቱ ከመስራቷ ሌላ ባሻገር የሰውን ህይወት እያጠፋ ትገኛለች። እንደዚህ አይነት ሰው አላ ይጠብቃችሁ ማለት ነው። ላይክ፣ ሰብስክራይብን ማድረግ አትርሶ ቤተሰብ። ስለተከታተላችሁኝ አመሰግናለሁ ውዶች። እንግዲህ በሁለተኛ ፓርት ላይ እንገናኛለን። በድጋሚ አሳዝኖኛል ግን ሽማግሌው